ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ነው። እናመሰግናለን። እንደምን ዋላችሁ ተመልካቾች፣ ከዜና ኢትዮጵያ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። ሁናቸው ታየ ነኝ። መንግሥት ለአምራች ኢንዱስትሪው ዘርፍ በሰጠው ትኩረት ዘርፉ እየተነቃቃ መሆኑን የኢንዱስትሪ ሚኒስትር ዴኤታ ታረቀ ቡሉልታ ገለጹ። ዘርፉ የኢትዮጵያን ብልጽግና ለማረጋገጥና መዋቅራዊ ሽግግርን ለማምጣት ወሳኝ መሆኑንም ገልጸዋል። ሚኒስትር ዴኤታው ለኢትዮጵያ ዜና አገልግሎት እንዳሉት በዘርፉ የአሰራር ስርዓት ማሻሻያዎችና ተወዳዳሪ የሚያደርግ አዲስ የኢንዱስትሪ ፖሊሲም ተዘጋጅቷል። ከፌዴራል እስከ ክልልና ከተማ አስተዳደር እየተካሄደ ያለው የኢትዮጵያ ታምርት ንቅናቄም የኢንዱስትሪዎችን የማምረት አቅም ከ46 በመቶ ወደ 61.2 በመቶ ከፍ ማድረጉንም ሚኒስትር ዴታው አስረድተዋል። የኢንዱስትሪዎች የማምረት አቅም ወደ 46 ነው የነበረው፣ አሁን ላይ 61.2 አምጥተዋል። በዚህ ባለፉት ሶስት ዓመታት በቅንጅት ይሄ የአምራች ኢንዱስትሪ ዘርፉ ችግር እየተፈታ በመምጣቱ የማምረት አቅም አጠቃቀማቸውን መሻሻል ችለዋል። ተኪ የኢንዱስትሪ ምርቶች ላይ ውጤታማ ተግባራት መከናወናቸውንና ባለፉት ዘጠኝ ወራትም ሶስት ነጥብ አንድ ቢሊየን የአሜሪካን ዶላር በሀገር ውስጥ መተካት መቻሉን ገልጸዋል። የሀገር ውስጥ የገበያ ድርሻ ከነበረበት 30 በመቶ ወደ 44 በመቶ ማደግ መቻሉን ነው ሚኒስትር ዴኤታ የተናገሩት። ጭ ገቡ የነበሩ በምርቶች በተለያየ በጨርቃጨርቅ ማንሳት እንችላለን በብረትና ኢንጂነሪንግ በምግብና መጠጥም ስናነሳ በብዛት ያላቸው ሀገር ውስጥ መተካት ችለናል። ይሄ በብር ሲተካ በዘንድሮ ዘጠኝ ወር ወደ 31 ቢሊዮን የአሜሪካ ዶላር ሀገር ውስጥ ተክተናል። ይሄ የገበያው ድርሻ ከነበረበት 30 ፐርሰንት አሁን ወደ 44 ፐርሰንት ደርሰናል። የኢትዮጵያ ታምርት ንቅናቄ የአምራች ዘርፉ ከውጭ የሚገቡ ምርቶችን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 ኢትዮጵያ ታምርት ከመጀመሪያው ሁለተኛው ከሁለተኛው ሶስተኛው ብዙ እድሎችን አምጥቶልናል። ከገበያ ትስስር ጋር ተያይዞ የመንግስትን ኃላፊዎች ከማግኘት ጋር ተያይዞ ገዢዎቻችንን በቅርበት ከማውራትና ደግሞ ለእኛ አገልግሎት የሚሰጡንን የመንግስት ተቋማትንን ደግሞ ቀጥታ አግኝተን ለማናገር እድሉ ተፈጥሮልናል። ጦሳ ኢንጂነሪንግ በአሁኑ ሰዓት ለ50 ሰራተኞች የስራ እድል ፈጥሯል። የተለያዩ ሙያ ያላቸውን ሰራተኞች ይዞ ይሰራል ማለት ነው። ከአምስት አመት በኋላ ምስራቅ አፍሪካ ላይ ሙሉ በሙሉ እቃዎቹን ሸጦ ተገልጋዮቹ ደግሞ ኢትዮጵያ ውስጥ የሚመረተውን የጦሳ ኢንጂነሪንግ ምርት ጥሩ መሆናቸውን የሚመሰክሩበት ጊዜ እንደሚሆን አስባለሁ። ኢትዮጵያ የአፍሪካ የወደፊት የኢንዱስትሪ ማዕከል መሆን የሚያስችላትን መሰረት እየገነባች መሆኑን አሜሪካዊ የአፍሪካ ፖለቲካና ኢኮኖሚ ጉዳዮች ተንታኝ ላውረንስ ፍሪማን ገለጹ ተንታኙ በኢትዮጵያ የሚገኙ የጨርቃጨርቅና አልባሳት የብረታ ብረትና የስኳር ፋብሪካዎችና ሌሎች የማምረቻ ኢንዱስትሪዎችን ጎብኝተዋል ቅድስት ማሙ ኢትዮጵያ በአምራት ዘርፉ እድገት እያስመዘገበች ትገኛለች የማምረቻ ኢንዱስትሪዎችን የጎበኙት የአፍሪካ ፖለቲካና ኢኮኖሚ ጉዳዮች ተንታኝ ላውረንስ ፍሪማን ኢትዮጵያ በማምረቻው ዘርፍ የጀመረችውን ሽግግር ይበልጥ ማፋጠን እንዳለባት አሳስበዋል። የተሟላ የማክሮ ኢኮኖሚ ማሻሻያው ለማምረቻው ዘርፍ እድገት ወሳኝ መሆኑን ጠቅሰው በዚህም ኢትዮጵያ የአፍሪካ የወደፊት የኢንዱስትሪ ማዕከል መሆን የሚያስችላትን መሰረት እየገነባች ነው ብለዋል። ይህ ሁኔታ የኢትዮጵያ የራሷን የማምረቻ ዘርፍ መዳረሻ ለመገንባት ያላትን ቁርጠኝነት እንደሚያሳይ አስባለሁ። ይህ ደግሞ ሁሉም አይነት የኢኮኖሚ እንቅስቃሴ ውጤታማ እንዲሆን አስፈላጊው ጉዳይ ነው። የኢትዮጵያ ተግባር ስኬታማ ቢሆንም በተቀሩት የአፍሪካ ሀገራት ግን እንቅስቃሴው የጎላ አይደለም። ኢትዮጵያ በበኩሏ በዚሁ ዘርፍ እድገት ለማስመዝገብ በቁርጠኝነት እየተጓዘች ነው። የአፍሪካ ፖለቲካና ኢኮኖሚ ጉዳዮች ተንታኙ አክለውም ባለፉት ዓመታት በኢትዮጵያ በማምረቻው ዘርፍ የስራ እድል የተፈጠረላቸው ዜጎች ቁጥር እየጨመረ መምጣቱን ተመልክቻለሁ ነው ያሉት። አሜሪካ ለማምረቻው ዘርፍ በሰጠችው ትኩረት ነው የተገነባቸው። ይህ በሌሎች የኢኮኖሚ ዘርፎች ሊተካ የሚችል አይደለም። ዛሬ በጎበኘኋቸው ፋብሪካዎች ያየሁት ነገር በጣም ተስፋን የሚያጭር ነው። በዚህም በተመለከትኩት ነገር በጣም ደስተኛ ነኝ። በኢትዮጵያ ለእድገት ያለው ቁርጠኝነትና በጎ አመለካከት በእርግጠኝነት ላይ የተመሰረተ ነው። ይህም እንደ ህዳሴ ግድብ ካሉ ሌሎች ስኬቶች ጋር ተዳምሮ ኢትዮጵያ ትክክለኛ እድገት በማስመዝገብ ላይ መሆኗን ያረጋግጣል። ኢትዮጵያ በእድገት ላይ መሆኗን መመልከቴ ደግሞ በጣም አስደስቶኛል። ዘገባው የኢዜአ ነው።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 ሰራተኞች አሉ። እነዚህም እንግዲህ ከተለያዩ ከኢንተርንሺፕ ደረጃ ጀምረው ወደ ኤክስተርንሺፕም ከተመረቁም በኋላ የተለያዩ ሙከራ ስራዎችን በመስራት ውስጥ አሰልጥነናቸው ለስራም እናበቃቸዋለን እና ቀጥታም የስራ ድል ከመፍጠር አንጻር ብቻ ነው ሀምሳ ያልኩት። በተዘዋዋሪ ግን ከኛ ማሽነሪዎችን ወስደው ደግሞ ስራም ይፈጥሩ አሉ እና በእነሱ ስር ደግሞ ከአምስት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 ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ91 ሳንቲም እየገዛ በ134 ብር ከ55 ሳንቲም በመሸጥ ላይ ይገኛል። ሌሎች መረጃዎችን አብረን እንከታተል። ተመልካቾች ከዜና ኢትዮጵያ ለሰዓቱ የነበሩን የቢዝነስ ዘገባዎች በስተጠናቀዋል። በሰላም ዋሉ።